እና እንዴት ናቸው? እንዴት አያቸው? ዛሬ እኔ ብቻ የመጣሁት እና ዛሬ አንድ ሰው ፍራንክ ላድርግ የመጣሁት ያ ሰው ደግሞ አቡዬ ነው። ከዚህ ፊት አቡዬ እሱ ነገር ጠይቄ አላውቅም፣ ደግሞ እሱ አድርጎ አያውቅም እንደዛ ነገር። ከዛ አሁን ዛሬ እሱ በቃ በፍራንክ ዛሬ እሱ ፍራንክ ላድርግ ነው። ከዛ ሳም ይላለው ሳም ሲል እሱ ምን እንደሚል ብቻ አላውቅም። ሳም ብየርር ይላለሁ እና ብሰዎች ዛሬ ሳም አንተ ካልሳምክ እኔ ከዛ ጠፍተናል። ከዛ ደግሞ ብቻ የመጣሁት ጭምር ነው ነው እና ዛሬ አቡዬ ምን እንደሚል ብቻ አላውቅም። ናይ እንዳን ነገር ከዚህ በፊት እሱ እንደዛ ነገር ሰምቶ አያውቅም፣ በእውነት ከዛ አሁን ሳም ቢየር ይላለው አለበለዚያ ራሴን አጠፋለሁ ወስጠፋለሁ ይላለው። ና እሱ ምን እንደሚል ወይ ሲሲማል ይተዋል ሚላል ብቻ አላውቅም። ከእናንተ ጋር አብረን ነው የምናየው ነው። በሰዎች አሁን አቡዬ ጠርቻለሁ፣ እሱ አሁን እየመጣ ነው። ና ከዛ እሱ ሲመጣም ደግሞ እዚህ ነው እንግዲህ እሱ አሁን እየመጣ ስለሆነ ከእናንተ ጋር አብረን እናያለን። አሁን እሱ እየመጣ ስለሆነ እሱ እየመጣ ነው። እንግዲህ ግድ ሳም ብዬ እርድ ያለው፣ ከዛም በኋላ አብረን እናያለን ተከታታዩ እና እሱ ቤት እንዳይገባ ብዬ ወደዚህ ነው ጠራሁት። ደግሞ እሱ ቤት ከገባ ሁሉ ሰው ሲለማቅ፣ ወደዚህ ነው እሱ ብቻ ነው ወደዚህ ጠራሁት። እሱ እስከሚመጣ

ስለ ምን አምን ይወጣል እና እሱ በእርግጥ ይወጣልና ለምን ትላለች? አሁን እሱ ወደዚህ አሁን ወደዚያም ይመጣ አሁን አይመጣም። ወደዚያ ለምን ይመጣል? አውቀሽ ምን ማለት ምክንያቱም ምክንያት ደግሞ አይ መጥፎ አይደለም፣ ጥሩ ነገር ነው። በጣም ጥሩ ነገር ነው። በጣም ብዙ ጊዜ ስለማትጓጉ

እንደ ፈልጌ ነው ሰውዬው፣ ኑራ ምን ችግር ያለው? አንቺ ምርሽማ? አዎ። እሺ ጠቃቤ፣ ኧረ ተጠጋጭ። አሁን እየጠበኩ እኮ ነው። እሺ ታዲያ ምን አስፈለገ? እኔን? አንቺ እንደዚህ ዓይነት ነገር እኮ እሚደረገው ሰው አማን አይኖርበት ሰዓት ካሜራ

ካሜራ ደቀነች። አንቺ ካሜራ ደቀነች። እንሳፋእ ወይ ካሜራ እናትማ ምንድነያየን? ሰው እኛን እንደባለጌ ነው የሚያስበን። ይሄ ገበናችን እኮ ነው። ገበናችን ውስጥ መሸፈን ያለበትን ነገር ነው ደግሞ

እስቲ እንዴት እንዴት በጣም ትልቅ ነገር እኮ ነው ያየን፣ ሰው ነው ትልቅ አይደለም፣ መንገድ ላይ ነው ያለ ነው። አንደኛ ነገር፣ ሁለተኛ ነገር ሲቀጥል፣ ካሜራ ደግነሻል፣ እሱ አውቃለሁ ችግር የለም። እኛ እንደ በኛ ሀገር እንደዚህ አይነት ነገር አይደረግም። መሳሳም ሰው ያን ሰው ሌላ ነገር ነው የሚገምተው፣ አይደለም ማን እንደዛ ያስባል? አስበው ቤትሽን እሺ፣ ለምን እንደምትጠይቁ አንቺ ከመረሽ እንዳልሆነ ያስታውቃል። ሲጀመር ማለት ነው ከዚህ ፊት ሳምኩሽ አይደል? አይበቃሽም? እሺ፣ እና ፈልኩት፣ አደባባይ እንጂ ድብቅ አይደለም እኮ ፈልኩት። እና ፈልኩት አደባባይ ሰው ፊት ላይ ነው። ሰው አወቀ አላወቀ ምን ይሰራልናል? እና አንቺ ካወቅሽ አይበቃሽም? አይበቃም? ለምን ደብቁኝ ደብቁኝ ያመጣልህ ሰኑ ምንም ይሄ ነገር ለኔንም፣ ላንቺ፣ ለሁለታችንም አይጠቅመንም። ይጠቅማል በጣም ይጠቅማል። ምን ይጠቅመናል? እሺ ሰው ማወቁ ሰው ማየው ነው

የምርሽ ነው ሰኑ? ሰው ምን ይላል? አንቺ አሁን መንገድ ራሱ እንደዚህ ስትላ እናለቅስ፣ ማን ስታለቅሽ? ሰኑ እች ዛሬ ምንድን ነው የበላሽው? የቀመሽው ነገር አለ? ጠጥተሻል ሰኑ? ሰኑ አንቺ ምንድን ነው ምንድን ነው እምትመኝ?

ቤትም አልሰማም። ግን ቤት ምን ይሉኛ ነን ምንም አይልም። እሱ አይቆጣሽም? ይቆጣል። በእርግጥ ይቆጣል። ይተዋል ይሆ

ሳምሰል ፓስ ነው መንገድ ላይ ሰው ካሜራ ደግናይ ሰው ፊት የለ አውቄ ነው ካሜራ አስመጣሁት ጀመር ሰው እንዲያቅ አዎ ድብቅ ነገር ምን አድርጋለሁ ድብቅ አንተ ማለት ነው ፈለግኩት አንተ ድብቅ ሁሉም ነገር እኮ በጊዜ ነው የሚያምረው ሰኑ ምንም ነገር እኮ እንደርስበታል እኔ እቴ በዛ ላይ እንደዚህ ሰው ፊት ምናምን ደስ አይልም እንዴ ምን ደስ ይኛን ደስ

ይታወቃል እኮ እዚህ አንተ ያው ውሸት አይደለም ከልቤ ነው ከልቤ ነው። እሺ አንቺ፣ ከልቤ እንደማፈቅርሽ የሚታየው ሰው ፊት ስትስምሽ ነው አሁን

ነይ ይሄን እንጂ አገሬሽ አይደል? አይ እኮ አይ ነገር አለ ይመስላል። በዚህ መልክ ፍራንክ አደረሽ የማን ሀሳብ ሳ ጠብ ችግር የለም። አሁን ምንም ነገር አለልሽም፣ እንገናኛለን። ችግር የለም በከባድ ነው ደግሞ እኔ ታገኝሽ ታውቂኛለሽ። ባለፈው እንዳልሽው አደረሻ። ችግር የለም፣ በደንብ እንገናኛለን እና ው ራስሽን ጨርሹ እ ነው እና

አለች። ማውራት ራሱ የከበደኝ ነው እና ቪዲዮ ከወደዳችሁት ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ በረታችን እላለሁ እና ከልብ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ፈጣሪ ገላችን ሰላም ያድርግልን። እንወዳችኋለን። አለ